ጅብን ኬሪ አለኝ፣ ይሄ ማለት ነው። ይሄንን ጨምርበታለሁ መጠጥ ካረገል በኋላ ማለት ነው። ዛይ ውዶች፣ አያችሁ እንደዚህ መጠጥ ስሌላችሁ ይህ ያሳየችው ኬሪ ጅብ አለ ነው እዚ

ከዛ እዚህ ጋር ውዶች እናንተ የተዘጋጀ ቲማቲም አለ። የሆነ እንደ መግዶስ ምናምን የሚመጣ ካላችሁ እሱን እዚህ ጋር ውጭ ያርጉበት። እንዲ ክብ ክብ የተቆረጠ የሚመጣል። የተዘጋጀ ከሌላችሁ ደግሞ እንዲ እንደዚህ ባክዶኒስ ነ ባክዶኒስ ፍሬሽ ማለት ነው፣ ፐርስሊ ቅጠል ማለት ነው። እንደዚህ ታረጉበት አላችሁ። ሊወጣ ሲል ለገበት አለተቀሱትል ማለት ነው። ይሄን ይመስላል